በስማ ወወልድ ወወንድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ጥቅምት 21 አንድ አምላክ በመሆን በአብ ወልዶ መንፈስ ቅዱስ ስም ጥቅምት 21 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን ማርያም የበዓሏ መታሰቢያ ነው። በጸሎታ የሚገኝ በረከት ከእኛ ጋር ይኑር ለዘላለሙ። በዚችም ቀን የነቢይ ኢዩኤል የዕረፍቱ መታሰቢያ ሆነ። ይህም የእስራኤልን ልጆች የሚያስተምርና የሚገሥጻቸው ነበር። ስለ ክርስቶስም በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በሰባ ሁለቱ አርድእት በሰላሳ ስድስቱ ቅዱሳት አንስት ላይ የመንፈስ ቅዱስን መውረድ እንዲሁ ስል ተናገረ። ከዚህ በኋላ በሥጋዊ በደማዊ ሰው ሁሉ ከመንፈሰ አሳድርበታለሁ ሴቶች ልጆቻችሁና ወንዶች ልጆቻችሁ ትንቢትን ይናገራሉ፣ አለቆቻችሁ ሕልምን ያልማሉ፣ ጎልሞሶቻችሁም ራእይን ያያሉ። ሁለተኛም እንዲህ አለ፣ ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል። በቤተ እግዚአብሔር አጠገብ ካሉ ከይሁዳ አገሮች ሁሉ ምንጩ ከላይ ወደታች ታች ይፈሳል። ሙታን የምነሱ ጊዜ ስለሚሆነው የፍርድ ሰዓት እንዲህ አለ፣ ፀሐይና ጨረቃ ይጨልማሉ የከዋክብትም ብርሃናቸው ይጠፋል የትንቢቱንም ወራት አደርሶ እግዚአብሔርንም አገልግሎ በሰላም አረፈ እግዚአብሔር ምስጋና ይሁን እኛንም በነቢዩ ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ አሜን በዚች ቀን መቤታችን ማርያም ታምራትን አድርጋ ደቀ መዝሙር ማትያስን ከእስራት ቤት አዳነችው እንዲህም በጸሎቷ ኃይል እኛን ከሰይጣን ማሰሪያ ታድነን ታድነን ለዘላለሙ አሜን። በዚችም ቀን ክብር ይግባውና ጌታችን ኢየሱስ ከሙታን ያስነሳው የቅዱስ አልዓዛር ሥጋው ከቆጵሮስ አገር የፈለሰበት ሆነ። ከክርስቲያን ነገሥታትም አንዱ ሥጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቁስጥንጥንያ አፈለሰው። ሊያፈልሰውም በወደደ ጊዜ በከበረ የድንጋይ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት በላዩም እንዲህ የሚል ጽሑፍ ነበረ። ይህ በመቃብር ውስጥ አራት ቀን ከኖረ በኋላ ከሙታን ለይቶ ላስነሳው ክብር ይገባውና የጌታችን ኢየሱስ ክርስቶስ ወዳጅ የሆነ የቅዱስ አልዓዛር ሥጋ ነው። ይህንን ባዩ ጊዜ ደስ ተሰኝቶበት ተሸክመው ወደ ቁስጥንጥንያ ሀገር ወሰዱት። ከአይናቱም ሁሉ ወጥተው በታላቅ ክብር በመዘመርና በማመስገን ተቀበሉት በአማረ ቦታ ማኖሮት በዚችም ቀን በዓልን አደረጉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን መከበረች አገር ኢየሩሳሌም ሊቀ ጳጳሳት የሆነ ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወዱት የንጉሥ ሰይፍ አርዴት ደግሞ ቁስጥንቅኖስ ከን ለሚባል ልጁ በሆነ በንጉሳችን በዳዊት ዘመን አረፈ። ይህም ቅዱስ ከምስክር አገር ታላቆ ታላላቆች እግዚአብሔርን የሚፈሩ የክርስቲያኖች አባቶች ልጅ ነው። የድቁና ማዕረግንም ለመሾም እስከ ተገባው ድረስ የቤተ ክርስቲያንን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህ በኋላ በድቁናው ሹመት አገልግሎቱን ባሳመረ ጊዜ የቅስና ማዕረግ የሚገባ ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርን በመፍራት የተጠመደ ሆኖ ድሆችና ችግረኞችን የሚወዳቸው የሚረዳቸው ሆነ ያን ጊዜ የሐዋርያት የሆነች የጵጵስና ሹመት የምትገባው ሆና በከበረች አገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ሕዝቡንም በፈራ እግዚአብሔርና በጤትና የሚያስተምራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ። መልኩና የአንደበቱ አገላለጽ እንደ እግዚአብሔር መልአክ ያማረ ነበረ። በሹመቱም ጥቅት ዘመናት ከኖረ በኋላ ከመንበረ ስመቱ እስካራቀው ድረስ በላዩ ሰይጣን ምክንያትን አመጣ። ይህም እንዲ ነው፤ በእስክንድሪያ ሊቀ ጳጳሳት በአባ ማርቆስ ዘመን በግዛቱ ውስጥ ያሉ እስላሞች ስላመፁበት የኢትዮጵያ ንጉሥ ፈጅቷቸው ነበረና፣ ስለዚህ በግዛቱ ውስጥ በሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉሥ መልእክት እንድሊት ሊቀ ጳጳሳት አባ ማርቆስን የምስር እንደ ንጉሥ አዘዘው። አባ ማርቆስን ወደ ኢትዮጵያ ንጉሥ ስለመላኩ ሰዎች ከመኳንንቱ ከኤጲስ ቆጶሳቱና ከሀገር ታላላቆች ሽማግሌዎች ጋር ተማክሮ ኢልሄን ብሩሃን ከዋክብ የኢየሩሳሌም ሊቀ ጳጳሳት አባ ዮሐንስን የምስር ኤጲስቆጶስ አባ ሳውሮስን በእውቀታቸው በአስተምሮ በአስተዋይነታቸውና በቅድስናቸው መረጧቸው። ወደ ኢትዮጵያ ንጉሥም ሊሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉሥም መምጣታቸውን በሰማ ጊዜ እጅግ ደስ አለው። ሌንም ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎቹን አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታ አቀረበላቸው። ከእርሳቸውም ቡራኬን ተቀበለ። ታላቅ ክብርንም አከበራቸው። እነርሱም ሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ በሊቀ ጳጳሳቱ አል ታዛዥ መሆኑን ገለጠላቸው። ከዚህ በኋላ ወደ ሀገረ ስብከታቸውና ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለወደዳቸው የተከበረው ንጉሥ መመለስን ከለከላቸው በእርሱ ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋል ሆነዋልና ፊታቸው እንደ ፀሐይ ያበራል ከጥቂት ወራትም በኋላ ከዚህ ዓለም ድካም ሊያሳርፈው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት በዚያውም ደዌ በሰላም አረፈ ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን አባቶች ጸሎት ይማረን በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምቲ አንድ ቀን የሚከበሩ አመታዊ የቅዱሳን ባላት እግዚአብሔርና ማርያም፣ ቅዱስ አላዛር ሐዋርያ፣ አባ ዮሐንስ ዘኢየሩሳሌም፣ ቅዱስ ኢዮኤል ነቢ፣ ቅዱስ ማቲያስ ረዲ። ወራይ ባላት ቅድስት ድንግል እግዚአብሔርና ማርያም ወላድት ተምላት፣ አባዩ ጎርጎሮሳት፣ አቡነ ምእመና ድንግል፣ አቡነ አምደስላሴ፣ አባ አሮን ሶራዊ፣ አባ መርቲያኖስ ጻድቅ። ጌታ ኢየሱስ እንድታመኝስ የእግዚአብሔርን ክብር እንድታዩ አልነገርኩሽም? ምን አላት። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመገነዝ እንደተገነዙ ወጣ። ፊቱም በጨርቅ እንደተጠመጠመ ነበር። ጌታ ኢየሱስን ፍቱትና ይሂድ ተዉት አላቸው። ዮሐንስ ወንጌል ምዕራፍ 14 11 ቁጥር 44 41 እስከ 44 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ሁል ጊዜ የሚያገለግሉ አይላፋት መላእክት እያሳሰቡ በችግር ጊዜ ማቀርበልም ምስጋና ተቀበሉ። እናንተም ቅዱሳ ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወልጅ አዋቂ ሳይለይ የምንሰበስብበት የጉባኤ ቦታ ባርኮ።